ሰበር ዜና በሰሜን ምስራቅ ዕዝ የነበሩ 61ኛ፣ 65ኛ፣ 12ኛ እና ሌሎችም ክፍለ ጦሮች ከውጊያ ካርታ ተሰርዘዋል። አርበኛ አበበ ፈንታው በምስራቅ አማራ ቀጠና ምኒልክ ዕዝ የህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ዝርዝር መረጃዎችን ለሚዲያዎች ገለጽ አድርጓል። በገለጻውም በርካታ ሰራዊት ተማርኳል ያለ ሲሆን፣ ይሁን እንጂ ሰራዊቱ ስነ ልቦናው የተሰለበ ለስሙ ዩኒፎርም የለበሰ መሳሪያ ያነገተ በቁሞ የተማረከ የሚዋጋበትን አላማና አጀንዳ የሌለው ሰራዊት ነው ብሏል። ሰራዊቱ ከየአካባቢው በግድ ታፍሶ የመጣ በመሆኑ የመዋጋት ስነ ልቦና የለውም፣ ወደ ቤተሰቡም መሄድ የሚፈልግ ኃይል በመሆኑ አጋጣሚውን ተጠቅሞ እየተበተነ እየሄደ ያለበት ሁኔታ ነው ያለው ብሏል። ከሜካናይዝድ እስከ ነፍስ ወከፍ የጦር መሳሪያ ምርኮ የሆነ ሲሆን እስከ 20 የሚደርስ የሰራዊቱና የካድሬ ተሽከርካሪዎች መኪናዎች በቁጥጥር ስር እንደዋሉም በገለጻው አስታውቋል። በሰሜን ምስራቅ እዝ የነበሩ 61ኛ፣ 65ኛ እና 12ተኛ እና ሌሎችም ክፍለ ጦሮች ከውጊያ ካርታ ተሰርዘዋል ያለው አርበኛ አበበ ፈንታው አክሎም አርበኛው ከመቶ በላይ ኪሎ ሜትር ፈርጥጦ ወልዲያ እንዲሰበሰብ ካደረግን በኋላ በርካታ የሰሜን ወሎ ቀጠናዎችን ነፃ አውጥተናል ያለ ሲሆን አገዛዙ ሰሜን ወሎ ላይ ትኩረት ሲያደርግ በደቡብ ወሎ 11 ወረዳዎችን ይዘን እንደ መካነ ሰላምና ደሴ ዙሪያ የወረዳና የዞን ከተሞችን ነፃ እያወጣን ነው ብሏል። የአገዛዙ ሰራዊት አመቺ ወደምንለው ወደ አንድ አካባቢ እየተጠረነፈ እየተሰበሰበ ነው፣ ውሃ ውስጥ እንደመስጠም ሆኖበታል ነው ያለው። በዘመቻ አደም አሊ አባናደው የፋኖ ሰራዊታችንን የመዋጋት አቅም ያሳየንበትና ጠቅልለን ልናጠፋው የምንችልበት ሁኔታ የፈጠረ ለአገዛዙ አስደንጋጭ ክስተት ነው ብሏል። አገዛዙ ሲደናገጥ በታንክና በአየር በድሮን አለኝ በሚለው መሳሪያ ሁሉ ሎሲያንዣበ ብሏል ያለው አርበኛው። የወልድያ ከተማ የስበት ማዕከል በመሆኗ ከተማዋን ላለመልቀቅ ከ10 በላይ ድሮን ከጤና ጣቢያ በቤተ ክርስቲያንና መስጊድ ሲጥል እንደነበረ ገልጾ በዚህም ንጹሃን መጎዳታቸውን ነገር ግን በፋኖ ሰራዊት የድሮን ጥቃት የደረሰበት እንደሌለ ተናግሯል። የአብይ አህመድና የብርሃኑ ጁላ አገዛዝ ሲያፈገፍግ የነበረ የራሱን ሰራዊት በድሮን ጨፈጨፈ። ንጋት ጀምሮ ከአስር ጊዜ በላይ በወልዲያና አካባቢው ድሮን እንደ ጣለ የገለጹት ምንጮቹ ሦስቱን ሳንቃ ጤና ጣቢያ ላይ የጣለ ሲሆን ሁለቱ ጤና ጣቢያው ሕክምና መስጫ ክፍሎቹ ላይ አርፎ ሕክምና ሲከታተሉ የነበሩ ንጹሃን ላይ አርፎ ቀላልና ከባድ ቁስለኛ ሲያደርጋቸው አራት ንጹሃን እንደተገደሉ የመረጃ ምንጮች ገልጸዋል። ምንጮቹ አክለውም በርካታ ሌሎች የድሮን ጥቃቶች የተደረጉ ሲሆን ኢላማቸውን ያልጠበቁ ናቸው ብለዋል። ምሽጋቸውን ፋኖ አስለቅቋቸው ወደ ኋላ ሲያፈገፍጉ የነበሩ የራሱን ሰራዊት እንደመታና በርካቶች ሙትና ቁስለኛ እንደሆኑ ለማወቅ ተችሏል። ፋኖ ይችላል ይችላል ይችላል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ደሴ ዙሪያ ወረዳ ከስምንት በላይ ቀበሌዎችን ተቆጣጠረ። አራተኛ ቀኑን በያዘው ዘመቻ አርበኛ አደም አሊ አባናደው በርካታ ድሎች እየተመዘገቡ ያለ ሲሆን የምኒልክ ዕዝ አንድ ተወርዋሪ ሻለቃና ልጅ እያሱ ኮር ቤተ አማራ ክፍለ ጦር በጥምረት እያደረጉት ባለው ተጋድሎ በደሴ ዙሪያ ወረዳ ከ ከስምንት በላይ ቀበሌዎችን በቁጥጥር ስር ገብተዋል። በዘመቻ አርበኛ አደም አሊ አባናደው አራተኛ ቀን ተጋድሎ በርካታ ድሎች የተመዘገቡ ሲሆን ደሴ ዙሪያ ወረዳ ከ ከስምንት በላይ ቀበሌዎችና ታዳጊ ከተሞች በምኒልክ እዝ ቁጥጥር ስር ገብተዋል። አሁንም ከፍተኛ ተጋድሎ እያደረግን እንገኛለን። መዳረሻው ድርና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ዘመቻ አርበኛ አደማሊ አባናደው የመረጃ ምንጭ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ እኛ ባንዳ ነን። እኛ ባንዳ ነን።

ሁለቱ ባለ ግዙፍ የኢኮኖሚ አንቀሳቃሽ ሀገራት በጀመሩት የኢኮኖሚ ጦርነት ምክንያት በአሜሪካና ቻይና መካከል ውዝግብ ሲያስነሳ የቆየው ግዙፉ የማህበራዊ ሚዲያ መተግበሪያ ቲክቶክ በአሜሪካ ኩባንያዎች ሊተዳደር መወሰኑን እና በአሜሪካ ስራውን ለመቀጠል ስምምነት ላይ መድረሱ ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቲክቶክ በአሜሪካ ኩባንያዎች ባለቤትነት እንዲተዳደር ለማድረግ የሚያስችለውን ስምምነት የሚደግፍ የሥራ አስፈጻሚ ትእዛዝ ፈርመዋል ተብሏል። በስምምነቱ መሠረት በአሜሪካ የሚመራ የባለሀብቶች ቡድን የቲክታክን ሰማንያ በመቶ ከቻይና ባይት ዳንስ ኩባንያ የሚገዛ ሲሆን በአሜሪካ ቲክታክን የሚቆጣጠሩ ይሆናል። አጠቃላይ ስምምነቱ በሚቀጥሉት 120 ቀናት ውስጥ እንደሚጠናቀቅ ያስታወቁት ዶናልድ ትራምፕ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር በጉዳዩ ላይ እንደተወያዩና ስምምነት ላይ እንደደረሱ ገልጸዋል። በአሜሪካ መንግስት ተደጋጋሚ ክስ ከዚያም አልፎ እንዲታገድ ወይም በአሜሪካ ውስጥ ያለውን ድርሻ ለአሜሪካውያን እንዲሸጥ አማራጭ የቀረበው ቲክቶክ በቅርቡ በተደረገ ጥናት ለእውነት መመስከር ጥልቅ እሳቤ በሳልና በእውቀት የተመሰረተ ሀሳብ የመጠቀ ትንታኔ፣ ምሁራኑ አዋቂዎችን ገፍቶ መድረኩን ለእውቀት አጠር ረቤለሽ ስብህና እንቶ ፈንቶ እንዳስረከበ እንዳስረከበና ቀፎ የሆነ የድንቁርና ጌቶችን በማንገስ ዓለም ራሱ የሰው ልጅ እንደ ተጽዕኖ ፈጣሪ ጎሽ ጎሽ በማለት ለዓለማወቃቸው እየከፈለ ዝነኛ እና ተጽዕኖ ፈጣሪ በማድረግ በፕላኔቷ አሳቢዎችን በማጥፋት የተፈጠረው ትውልድ ምድሪቱንም ሆነ የሰው ልጅ ሕልውና አደጋ ላይ ጥሏል እየተባለ ይገኛል። በኢራን የአገዛዝ ለውጥ ለማድረግ አስበናል አሉ ቤንያሚን ኔታንያሁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመካከለኛው ምስራቅ በቅርብ ጊዜ ውስጥ በሚገርም ሁኔታ የአገዛዝና የስርዓት ለውጦች እንደሚኖሩ መናገራቸው ተሰማ። ኔታንያሁ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በኢራን ውስጥ ስላለው የስርዓት ለውጥ ፍንጭ ሰጥተዋል ተብሏል። በትዕግስት የቆዩት የኢራን ሰዎች ነፃነታቸውን መልሰው ያገኛሉ ኢራንን እንደገና ታላቅ ያደርጓታል ብለዋል። ከቅርብ ዓመታት ወዲህ ኢራን በአያቶላህ ላይ በርካታ ህዝባዊ አመጾች ስታስተናግድ ቆይታለች። ይህ ደግሞ ስለ ኢስላሚክ ሪፐብሊክ የወደፊት እጣ ፈንታ ጥያቄ አስነስቷል ያሉት ፕሬዝዳንቱ በእስራኤል ላይ ጦርነት የከፈቱ ጠፍተዋል፣ ለወደፊቱም እስራኤልን በክፉ የሚያዩ ይጠፋሉ ብሏል። ደፋር ሰላም ፈጣሪዎች ቦታቸውን ይወስዳሉ። የእስራኤልና የኢራን ሰዎች ወዳጅነታቸውን ያድሳሉ እናም ሁለቱ ሁለቱ ጥንታውያን ህዝቦቻችን የእስራኤል ህዝቦችና የኢራን ህዝቦች መላውን ዓለም የሚጠቅም ወዳጅነት ይመልሳሉ ሲሉም አክለዋል። እንደ ኢሮፒያን አቆጣጠር በ1979 ከኢራን አብዮት በፊት እስራኤልና ኢራን የረጅም ጊዜ ግንኙነት ነበራቸው። የምዕራባውያን ወዳጃዊ ሻህ በአያቶላዎች ከተገረሰሰ በኋላ ጀምሮ ኢራን በአካባቢው ትልቁ የእስራኤል ጠላት ሆናለች እና ተላላኪዎቿን ማለትም ሐማስን፣ ሂዝቦላህን፣ ኩቲዎችንና ሌሎችን በመካከለኛው ምስራቅ የሚገኙ የሺአ ሚሊሻዎችን በመጠቀም በእስራኤል መንግስት ላይ ጦርነት ስታደርግ ቆይታለች ብለዋል። እስራኤል በበኩሏ በስውርና በይፋ የኢራንን ቁልፍ መሪዎችና የኢራንን ቁልፍ መሪዎችና የኢራን አጋሮች ስታጠቃ መቆየቷ ይታወሳል ብለዋል። የግብፅ ውጭ ጉዳይ ሚኒስቴር በአባይ ወንዝ ጉዳይ ከጸጥታው ምክር ቤት ፕሬዝዳንት ጋር መነጋገራቸው ተገለጸ። በኒውዮርክ የሚገኙት የግብፅ የውጭ ጉዳይ ሚኒስትር በድር አብደልአቲ በዛሬው ዕለት ከተመድ የጸጥታው ምክር ቤት ፕሬዝዳንት ጋር ውይይት ማድረጋቸው ተዘገበ። የውጭ ጉዳይ ሚኒስቴሩ በዚህ ውይይት ላይ በርካታ ግብፃውያንን ይዘው የተገኙ ሲሆን፣ ውይይቱ የአባይ ወንዝ ጉዳይን ጨምሮ በተለያዩ አጀንዳዎች ላይ ትኩረቱን ያደረገ ነበር። የወቅቱ የተመድ የጸጥታው ምክር ቤት ፕሬዝዳንት ከሆኑት የደቡብ ኮሪያው የውጭ ጉዳይ ሚኒስቴር ቾሁንዮን ጋር በተደረገው በዚህ ውይይት የግብፁ ውጭ ጉዳይ ሚኒስቴር አገራቸው የውሃ መብቷን ለማስከበር ሁሉንም አስፈላጊ እርምጃ እንደምትወስድ መናገራቸው ተገልጿል። አህራም የተሰኘው የግብፅ መንግስታዊ ሚዲያ በዘገባው ሚኒስቴሩ ኢትዮጵያ በአባይ ወንዝ ላይ የገነባችው ግድብ ዓለም አቀፍ ሕግን እንደሚጥስ ገልጸው ይህንን የተናጠል እርምጃ እንደማይቀበሉት ማስረዳታቸውን አስታውቀዋል። የአባይ ወንዝ ለሀገራቸው የሕልውና ጉዳይ መሆኑንም እንዳስታወቁ ዘግቧል። ይህ በእንዲህ እንዳለ የሕዳሴው ግድብ ተጠናቆ በተመረቀበት ዕለት ግብፅ ለጸጥታው ምክር ቤት ተመሳሳይ ይዘት ያለው ደብዳቤ ማስገባቷ ይታወሳል። ከረጅም ዓመታት በኋላ ለመጀመሪያ ጊዜ ከኤርትራ ጋር በከፍተኛ ባለስልጣን ደረጃ ንግግር ማድረጋችን የሚደነቅ ነው ሲሉ የትራምፕ አማካሪ ገለጹ። የአሜሪካው ፕሬዝዳንት ትራምፕ የመካከለኛው ምሥራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሉስ ከኤርትራ የውጭ ጉዳይ ሚኒስቴር አቶ ኦስማን ሳላህ ጋር መወያየታቸው በስፋት መዘገቡ ይታወሳል። በዚህ ጉዳይ ላይ ዋና አማካሪው ዛሬ በኤክስ ገጻቸው ላይ አሜሪካ፣ ኤርትራ በከፍተኛ ባለስልጣን ደረጃ እንዲህ አይነት ውይይት ሲያደርጉ ከረጅም ዓመታት በኋላ ይህ የመጀመሪያው መሆኑን ገልጸዋል። በመሆኑም ይህን መሰል ንግግር መደረጉ የሚደነቅ መሆኑን ጠቅሰዋል። ማሳድ ብሉስ ጨምረውም ውይይቱ ሁለቱም አካላት ገንቢ የሁለትዮሽ ወዳጅነታቸውን መልሰው ለማስቀጠል ፍላጎት እንዳላቸው ግልጽ ማሳያ ነው ብለዋል።